ሰላም ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ሰዎቻችን ደና ናችሁ ወይ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። እንግዲህ ዛሬ ይመጥቻለሁ። አብዛኞቻችሁ እንግዲህ እንደምታውቁት አዲስ አበባ ነኝ ያለሁት አዲስ አበባ ገብቻ አለው ማለት ይቻላል። እንግዲህ እና አሁን ያለሁት እነ ናሂ ጋር ነው። ያው ለትንሽ ጊዜም ቢሆን እነ ናሂ ጋር መቆየት አይቀርም እና ቤተሰቦቻችን ዛሬ ትንሽ የደበረኝ ነገር አለ ልክ ልሁን አልሁን አላቅም እውነት ለመናገር፣ ና ትንሽ ደብሮኛልም ከፍቶኛልም ያው እነናይጋ ነኝ ያለውት እና ነናይ ጋ ያው ሰው ብቻ ለመናገር ትንሽ ይከብዳል። ና ትንሽ የደበረኝ ነገር ማለት ያው እኔ እነሱን ብዬ ነው የመጣሁት። እነሱ ያው መጥቼ ከዚህ በፊትም እነሱ ጋ ነው ማርፈው ምን የምለው አሁን ያው ለትንሽ ጊዜም ቢሆን እነሱ ጋር ነኝ ግን ያው ናሂ ትንሽ እነሱ ፊት ነሱኝ በጣም ነው ፊት የነሱኝ በቃ ውብዬም ብትሆን ናሂም በቃ ሁለቱ በቃ የሚያሳዩ ነገር ምንም ደስ አላለኝም እና ምናልባት መጥቻ አስቸግሪያቸውም ሊሆን ይችላል እና እነሱ ግን በቃ የሚያደረጉት ነገር እሷም በቃ ትግል ምጠኛለች እሱም በቃ ብዙም ደስተኛ አይደለውም በአጠቃላይ ብቻ እኔ ያው ትንሽ ደበረኝ። ያው እና ዝም ብዬ መውጣት ብቻ እኔም፣ ብቻ ልክ አይደለውም መሰለኝ አላውቅም፣ እውነት እና ያው ትንሽ ስለከፋኝ ነው፣ ለዛ ነው እና በቃ ዛሬ ለመውጣት ወስኛለሁ። ከነሱ ከእነሱ ጋር ያው አልጋ ቤትም ቢሆነ ሆኜ እዛ ሆኜ ቤቴን አፈላልጌ ምናምን ለመግባት ስለወሰንኩ በቃ ለእነሱም ልነግራቸው ነው ያለውን ነገር ብቻ ይከብዳል በእኔ ቦታ ሆናችሁ ብታዩት ደግሞ በጣም ከባድ ነውና እስቲ አሁን ውስጥ ገብተን ደግሞ ያለውን ነገር ታያላችሁ እኔም ደግሞ ያየሁትን ነገር ሳልናገር አልወጣም ዝም ብዬማ አልወጣም እና ያየሁት ነገር ስለደበረኝ ነው እና ብቻ ቤተሰቦች አብራችን ቆዩ ውስጥ እንግባ

እኔን እየገላምናችሁ እኮ ችግር የለውም። ለሶስት ቀን ለአራት ቀን ነው ችግር የለውም። እኔ ለምን አመታት ነው ችግር የለውም። አመት ደስ እንዳለች መኖር ትችላለች። እኛ እንወጣልሻለን።

ከምርሽ ነው አቦ አቆምልና፣ እንደ ምንም ቆም ነገር የለም። ምንም ማውራት አለብን ከፈለሽ መቅረት ከልብሽ አሁን ይጀምራል። በቃ ለምን እንደምታስቀርጆ? እንደዚህ እየተሰማሽ ከሆነ ለምን እንደምታስቀርጆ? ቆይ

ለምን ነው ይከፋሽ? ለምን? እሺ ምን ነው ቢያንስ፣ በሰላም እንደዚህ ሰው ባዳ ቤት ሄዶ እንኳን ይቀመጣል። እናንተ ዘመዶ ነው ምን አደረኳችሁ? ምን አደረኳችሁ? እየጠበቅንሽ ያለ ነው መልሰሽ። ለምንድን ነው እኛን እንደዚህ የምትናገሪው?

ጀመር በቃ በቃ ተውኝ። ቆይ ሄሉ ማርያም፣ እኛ እንደዚህ አይነት ሰዎች ስለሆነ ምን አደረግኳችሁ ነ እናንተ ያደረግኳችሁ ነገር ምን? ያደረግኩት ነገር አለ? ምን አረግኩኝ? አላቅም፣ ምን እንዳረግኳቸው አላቅም። ለምን እንደዚህ ለምን መጣሽ? እኔ እኮ ቦርሳዬን ለሊት ተነስቼ አዘጋጅቻለሁ። ችግር የለውም እኔ አልጋ ቤት ሆኜ ሌላው የሚዘጋጀው ነገር አዘጋጃለሁ። ያበሰጭሻለን የዛ ሰው ችግር የለውም። እኔ ከማየት ማለት ኖርማል ነው ችግር የለውም። በቃ ለመድኩት እኮ አየሁት። እኔ ስለተሰማኝ ነው እናንተን ለማውራት ራሱ እንትን ያልኩት። ዝም ብዬ ወጥቼው ልቅ ብዬ መሄድ እችላለሁ ግን ስለተሰማኝ ነው። በጣም የተሰማኝ ሄሎ፣ ቆይ እኔ ግራ የገባኝ ቆይ ምንድን ነው ያደረግንሽ ነው? እኔ ጥያቄ እኔ በጣም ግራ ገብቶኛል። ምንድን ነው ያደረግንሽ? ለምን ለመገልጽ ማለት ነው የቱ እኔ እንዴት ትመጣለች እየል ቁርስ እየሰራ ላንቺ በቁርስ ሌላ ያስከፋሽ ነገር

ያስ ቁጭ ብለን እንነጋገር፣ ምግብ ቢ ከዘን በኋላ ተነጋግረን እንወስናለን። ያደረግን ችግር ካለም ለምን እንደዚህ የምትሆኚው ጀመር? እስቲ ቁጭ በይ ነው ያለው። ምን ያበሳጨሽ ነገር? አይ ውጪ ያበሳጨሽ ነገር ምንድን ነው? ግራ ይገባን ነገር ውጪ ምን እንደያበሳጨሽ በምን ተናደሽ መተሽ ነው? እኛ ላይ በምንም አልተናደድኩም። ሲጀመር በምንም እንደዚህ ብዬሽ፣ ምን ብዬሽ? አላቅም ምን እንዳደረግ። ሲጀመር እንደት እኛ ነገር እንዴት ትከሽናለ? ምን ይሄ ቀላል እኮ አንተ ያደረግከው ማለት እሺ። ምን እሺ? ይሄ ነው። እኛ ካጠፋን ይቅርታ ማርያምን፣ ይቅርታ ግን ደግሞ ማርያምን ልክ እንደ ቤተሰብ ሰው ቁጭ ብሎ ያወራል እንጂ በዚህ ልክ አይደለም። ቁጭ ብለሽ አውሪ ነሽ። እሺ፣ እኛ ጋር ስህተት ካለ ይቅርታ ማርያምን። ማስተካከል ያለብን አልፈልግም፣ አልፈልግም በቃ ይሄን ያክል ማለት ነው። እኔ ጀመር ማለት ነው እናንተም ብዬ ነው የመጣሁት። ቤታ እግዚአብሔር ነው እንጂ እናንተ ግን እኔን ከማየት ከምትሉ ነው

ምን ነው እሱ፣ አትንኩኝ፣ በቃ ማንንም እንድነካኝ አልፈልግም። በቃ እንደዚህ ነው እሱ። ሴት እኮ ናት፣ አውሪያት። ያስጨነቀሽ ነገር ካለ አውሪ እንጂ እኛ ላይ ንዴትሽን እንትን ማለት የለብሽም። እኔ እንትን ገላም፣ እኔ ምን አደረኩ? ኧረ ሄሉ፣ እንደዚህ አታስቢ። በፈጠረሽ አንቺ ላይ እንዴትኛ ፊት እንነሳለን? ሄሉ እኛ ጋር ስተቱ ከሆነ ይቅርታ። ምንም እንድትሉኛ አልፈልግም። በቃ አለቀ አለቀ። እንደማትወዱኝ ሁሉ ነገ አሳይታችሁኛል። ለሰው ፍቅር ያለው ሰው እንደዚህ አደርግም። አለቀ አራት ነጥብ። በቃ ብትወዱኝ ኖሩ እንደዚህ አታደርጉም። በቃ አስቀምጥ ቁርሰውን

ምንም አልሰራም ከዚህ በኋላ እናንተ ቤት እኔ ምንም ነገር አልሰራም ስለምሰአለ በቃ አልቀመጥም። እኔ ራሴን ሽዬ መኖር ይችላለሁ። በቃ ችግር የለውም። እኔ አዲስ አበባ የመጣሁት በቃ እረፊ እረፊ እረፍት መኖር ትችያለሽ። መቼ ይሉ ምንም ሳናደረግች እኔ ለነሱ ደውላለሁ። ምን ብለ ልትነግራቸው ነው አንቺ? ከቤት ለምትወጣ ልጅሽን ገላመጥናት፣ ከዛ በኋላ ከቤት ሄደች። ከቤት ለመሄድ እንደዛ ለማለት ነው አይደለ? የት ለመሄድ ነው? ሁሉ ሰበብ የት ለምን ምክንያት ነው የምፈልገው? ሲጀመር፣ እኔ ምክንያት አይደለም። እኔ ከዚህ በቃ ድረስ እኛ ከባዳ ጋር የምንኖር ሰው ነን። ባዳን ዘመድ አድርገን የምንኖር ሰው ነን። እሱን ለራሳችሁ ከአይምሮሽ ይሄ እንዳይወጣ። እንኳን አንቺን ከባዳ ጋር እኛ ተላምደን የምንኖር ሰው ነን። ባዳን በሁለት ቀን ውስጥ ዘመድ የምናደርግ ሰዎች ነው። ይህ ጭንቅላት አይሰራም። ታከሚው፣ ጭንቅላት ታከሚ። ይህን ጭንቅላት እኮ ድንጋይ አይደለም ዜ የተሸከምሽው። ንግግርሽን አስተካኪ፣ እሺ። ታገዝኩሽ ነው ከአቅሜ በላይ እየታገዝኩሽ። እረፊ በቃ። አንቺ ከመጀምሮ እንደዚህ <coughs> ጭምልቅ ያልሽው ይሄ በጣም መጨማለቅ ነው። እሺ ትዕግስቴን እንደ ፍርሃት ታያለሽ እንዴ? አንቺ ታገዝኩሽ፣ ዝም አልኩሽ አይደል እንዴ? ይሄ አሁን የመጨረሻ ነው። የሉ አበዛሽው ጭምልቅ።

ሽ እኔ ምን አደረግኩኝ? ምን ያደረግኩት ነገር አለ? እናንተ እኮ ናችሁ እኔን ፊት የነሳችሁኝ። እናንተ እኮ ናችሁ የበጠበጣችሁኝ። በቃ አለቀ። አራት ነጥብ። በቃ አለቀ። ለምን እንደሆነ አላውቅም። እራሳችሁ ታውቃላችሁ። ምን ሰለች ሰለቻቸ በአንድ

ቁልፉን፣ ወስዳለሁ። በምን እንደምትወጪ እናያለን። አንድ ቀን ማደር አልፈልግም። አምጣ ቁልፉን፣ አምጣ ቁልፉን፣ አምጣ